ዱባይ ቆይታችንን አገባደድናል። ምንም ማድረግ አልችልም። በቃ አንድ ሳምንት ብቻ አንድ ሳምንት ብቻውን ልንቀጣው ነው። ሩታና ብርሽ ወደ ኢትዮጵያ ተመልሰዋል። በሚገርም ሁኔታ ደግሞ ሲሄድም ብቻውን ሲመለስም ብቻውን ሆኖ ይስሐቅ ደግሞ ቀርቷል ማለት ነው። ክቡራትና ክቡራን የቻናል ቤተሰቦች እንዲህ ከረማችሁልኝ። በመላው ዓለም የምትገኙ ወገኖቼ ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። እነሩታ እንግዲህ ያው እንደምታውቁት ዱባይ ቀለበታቸውን ማድረጋቸው ይታወቃል። ከዛም በኋላ ባለፈው ጊዜ ደግሞ የአንድ ወር ያክል አይ ቲንክ አንድ ወር ይመስለኛል፣ እና ፈታ ሲሉ ቆይተው ነበረ ከነ ጽጌ እንዲሁም ከነ ሜሪ ከነ ይስሐቅ ጋር ማለት ነው። አሁን ላይ እንግዲህ ጊዜያቸው ስላለቀ ወደ ኢትዮጵያ ተመልሰዋል ማለት ነው። ይስሐቅ ሸኝቷቸዋል። በሚገርም ሁኔታ ግን ይስሐቅ ከዚህ ከኢትዮጵያ የሄደው ከነሱ በኋላ ዘግይቶ ከሳምንት በኋላ ነው። ታውቃላችሁ። እና ትኬቱ ተዛባ ማለት ነው። እነሱ አላሰቡበትም፣ ማስተካከያ አላረጉበትም። እና አሁን ላይ እንግዲህ የእሱ የበረራ ጊዜ ደግሞ አንድ ሳምንት ይቀረዋል። ስለዚህ እሱ ብቻውን ቀረና ቤት ሄዶ እየቀረጸ ቤቶቹን ሲያይ እንዴት እንደሚያስፈራ ቤተሰብ አይታቸው አላደል አይደል? ጭር በቃ ያ ሁሉ ሁካታ ካካታ፣ ምናምን መሯሯጥ፣ በር ድርግም ማድረግ ምናምን የለም፣ ወፍ የለም፣ ወፍ የለም። እውነት ግን ያለ ሰው አንዳንዴ ለካ ከባድ ከባር ነው። በነገራችን ላይ ማለት ነው እንደ ልምዳችሁ ነው እኔ ምንም መስሎ እንደማይታይ ነው የምነግራችሁ ቤተሰብዬ። ምናልባት ከዚህ በፊትም ስደትም ስለኖር ኪሆን አላውቅም። ሰው ኖረ፣ ሰው ተቀመጠ፣ ሰው ሄደ ሄደ፣ ቤት ጭራ ላላለ ኖርማል፣ ብዙም አይሞቀኝም አይበርደኝም፣ በተፈጥሮ ማለት ነ። ከተላመዳችሁ ነው፣ ችግሯ ስትላመዱ። ለማን ለቤተሰብም ይከብዳል። ግን ተመልሶ በቃ ብቻውን ሲሆን አሳዘነኝ፣ የምር ብቻውን ቀረ። እንዴ አንድ ሳምንት አስባችሁታል። ያን የሚያክል ክፍል ውስጥ ምን እየሰራ ነው የሚቆየው እና በጣም ከባድ ነው። በዛ ላይ ደግሞ ኃይለኛ ሙቀት ገብቷል። እኔ እኮ ብዬ ነበር ባለፈው ጊዜ እኔ ከዚህ በፊት ድሮም ቢሆን ዱባይ ሲሄድ በጣም ሙቀት ወር እንደሆነ ነው ማቀው የረመዳን ወር እና እንዴት ነው በአሁኑ የሌለው እያልኩ ነበር። ለካ አሁን ነው ገና እየገባ ያለው እና ኃይለኛ ሙቀት ጀምሮታል ማለት ነው። እንዲያውም ገና ወበቁ ገና አልቀጠለም። እነሱ ወላፈኑ ነው አሁን እንደ ትልቅ ሙቀት ያዩት ማለት ነው። እና በጣም ከብዷቸው ነበር። አይታችሁ ከሆነ ቪዲዮ ሲሰሩ ራሱ ነበር ሲያወራ የነበረው፣ ምክንያቱም ደጅ ላይ ቆመው ስለነበር ማለት ነው። እናም እንግዲህ እነ ሩታ ወደ ኢትዮጵያ ተመልሷል ጽጌ፣ እንዲሁም ሜሪ ሆነው ከሩታ እና ከአብርሽካ ማለት ነው። ብቻውን ይስሃቅ ቀረ። አንድ ያው እንግዲህ ካሜራ ማኑ አብሮት አለ። ምናልባት እሱም ካልተመቸ ወይ አብረው መገናኘት ካልቻሉ ምናምን፣ በዛ ኬዝ ካልሆነ በስተቀር ያው እንግዲህ መቼ ሰው አያጣም። ግን ከባድ ነው በጣም ተላምዶ ተላምዶ ሰው አንድ ላይ የሆነ ደስ የሚል ጊዜ አሳልፈው አሁን ላይ ለሱ በጣም ከብዶታል እንደሚ እንደተናገረው እንዳያችሁት ማለት ነው። አይዞን እንግዲህ እንደምንልክ ወንድማችን ይስሃቅ አንድ ሳምንት ትንሽ ነው እንግዲህ ፈታ ወተህ ዘና በማለት አንዳንድ ቪዲዮዎችን በመስራት ጊዜህን እንደምታጣጥም ተስፋ እናደርጋለን። በዛ ላይ ደግሞ እንቅልፍ አለ። የአረብ ሀገር እንቅልፍ ታቆጣላችኋ ተኙ ተኙ እንጂ ማለት ነው ተነሱ ተነሱ አይልም። ስለዚህ በዚህ በዚህ ጊዜህን ጨርሰ ወደ ኢትዮጵያ በሰላም እንደምትመለስ ተስፋ እናደርጋለን። እስከዛ ያው እኛ ይዞ እንልካለን ማለት ነው። እና ቤተሰብን ኢትዮ እነ ሩታየ ሲመለሱ አንዳንድ የድመት አፍንጫ ምን ማን ምን ተሸጣለች የሚል ተረሳለና ሰሞኑን ሚዲያ ላይ አንዳንድ እ የተለቀቁ ቪዲዮዎችን አይቻለሁኝ። ግን ጥርጣሬ ነው፣ ሜቢ አብርሽን የሚነኩ ነገሮችን አይተናል። ምናልባት ደግሞ በዛ ሳቦ ሌላ ሌላ ሌላ ኬዞች እንዳይፈጠሩ ፍሩልን ማለት ነው አሁን እና ባለፈው እንደሰማችሁት እንግዲህ ፉፉ ፍቅርን ማለት ነው ካብርሽ ጋ ያለሽን ነገር ጨርሽ ያቆሚ ብሏታል ያው ሌላ ነገር ሳይሆን በተለይ ቤት ከዚህ በፊት ፕሮፖዝ አድርጎላት እንደነበር ታስታውሳላችሁ 450 ሺህን የከፈለው እሱ ነው እኔ ገርሞኛል አብርሽ በዚህ ልክ የዋህ መሆኑ የምር ቤተሰብ የምር አድርጎት ነው ግን ነው ወይስ ለማቀናናት ለመቀናናት የሚለው ሙድ ነው እኔ እንጃ በዚህ ልክ ሪል እስቴቱ ይተባበራል ብዬ አላስብበትም። ግን ያን ያክል ብር ከፍሎ ነው እንግዲህ ግማሹን ያውሷ እየሰራች እንድትጨርስ ቤቱን እያስረከባትና፣ አራት መቶ ሀምሳ ሺህ ብር ቀላል አይደለም። ሜቢ ከዚህ በፊት እኔ እናንተ ያልጨረስነው ነገር አለ ስትለው እንደነበር ከዚህ በፊት ታስታውሳላችሁ፣ ፍቅርና አብርሽ ማለት ነው ኬዙን ብዬ ማስበው ያው በሚሰሩት ነገር ላይ ምናልባት ሙሉ ክፍያዋን ሳታገኝ ቀርታ ይሆነ የሚለው ጥርጣሬ አሁን አይደለም በፊትም ውስጥ ያለ። ከዛ ውጭ ምንም ሊኖራቸው አይችልም፣ ምክንያቱም ጥላው ያኔ የሄደች እሷ ስለሆነች ሌላ ነገር ይኖራቸዋል ብዬ አላስብም። ግን ሰርታ ምናልባት ያልሰጣት ባላንስ አለ ብዬ ነው ማስበው እና በዛ ጣጣቶት ይሆን እያልኩኝ ሙላ ነበረ። እናም ያው እንግዲህ እንደሰማችሁት እያብረሽ ስም ተነስቷል። ስለዚህ ቤቱን ፕሮፖዝ አድርጎ ጨርሶ እንዴት ነው እሷ ማቋረጥ የምትችለው? ሜቢ ወደ ሌላ ሰው ሼር አድርገው ወይም ወደ ሌላ ሰው እንዲረከብ አድርገው እነሱ ትም ማለት ይችላሉ የሚለውን እኔ አላቅም። ስለቤት ምንም ጉዳይ ስለማላቅ ምታውቁ ሰዎች ኮሜንታር ውስጥ ያሁን እሷ ፉፉ ቤት ሙሉ ለሙሉ ከዛ በበለጠ የአራት መኝታ ክፍል እንዲሁም ደግሞ ክፍያው የተጠናቀቀ ቤት ነው ያስረከባት። እንግዲህ አይታችሁ ከሆነ ግን አብርሃም የሰጣትን ቤት ምን ማድረግ ትችላለች? እሱም ማቋረጥ ትችላለች። ለሬል ስቴት ውስጥ ችግር አይፈጥርም። ሜቢ ሽያጭ ካደረጉ ለሌላ ሜቢ ይቻል ይሆናል ብዬ አስባለሁ። በተረፈ ብዙም እውቀቱ ስለዚህ ስለ ቤት ጉዳይ ስለሌለኝ ይሄ ነው ብዬ መረጃ መስጠት አልችልም፣ እና የምታውቁት በሀሳባችሁን በኮሜንት ብታስቀምጡልኝ ደስ ይለኛል። እና ቤተሰብ እንግዲህ አብርሽእና ሩታ ኢትዮጵያ ከገቡ በኋላ ደግሞ ሌላ ችግር እንዳይገጥማቸው ነው እኔ የማስብላቸው። አያልቅም፣ ለነገሩ እኮ አያልቅም። ላይፍ ይቀጥላል። የሚፈጠሩ ነገሮችም እየተፈጠሩ ይሄዳሉ። መቼ ሰው አይደለን፣ ማቆሚያ የሌለው ብዙ ነገር ይመጣል በህይወታችን ውስጥና ለማንኛውም ግን ምናልባት የአብርሽ ስም ለምን ተነሳ እንዳዲስ አሁን ላይ ለምን ይሄ ነገር እንዴ ታሰበ? ብይሁላ እንዳስባርጎኛል በዛ ይሄ ደግሞ እርጉዝ ነኝ ስትል ነበረ ፍቅር ማለት ነው እንግዲህ ፍዋድም እንዲሁም የፍዋድ ጓደኛ ደንግጠዋል። ከማ የሚያስብል አይነት ድንጋጤ ማለት ነው። እናደራ ፍቅር ወደ አብረሽ እንዳትለክኪ ነው ምፈራው ኔ ቤተሰብ። ሌላው ምንም የሚያስጨንቅ አይደለም ና ደግሞ ሙሽሮቹን ትዳራቸውን በአንድ ነገር እንዳታቆሙ እናቴ ሌላ አዲስ አጀንዳ መተው ማለት ነው። እና ኒንጃ ማለት አብርሽ በዚህ ልክ በእንዲህ አይነት ነገር ውስጥ ይገባል ብዬ አላስብም። ለምን ያኔ ከሩታ ጋር በመሀል ሲጋጩ ፍቅር ገብታ ነበር ታስታውሳላችሁ። እና ብትገባም ግን ኖርማሊ ሱስ ሩታን ለማናደድ ወይም ለማበሳጨ ተልክ ይዟት እንድትመለስ ለማድረግ እንደሆነ ተናግሯል። ከዚህ በፊት ግን በዚህ ልክ ደግሞ በሌላ ሙድ ውስጥ ይገባል ብዬ በተአምር አላስበውም አያደርገውም አብርሽ የስራ ሰው ነው እንደዚህ እንኳን የተለፋደደ ነገር ውስጥ አይገባም ስለ እውነት እና አዲስ ድራማ ሊጀምሩብን ከሆነ እነ ፍቅር እንግዲህ እናያቸዋለን ማለት ነው ተዋናዮቹ የሚተውናሉ ችግር የለም ለማንኛውም ቤተሰብ እነሩታ ተመልሰዋል እንግዲህ ወደ ኢትዮ ከዚህ በኋላ ያው በቪዲዮ እንደሚመጡ ነው። ምክንያቱም ሙቀቱ በራሱ የሚያሰራ አይደለም ሲሉ ነበር። እንዲያውም አጫጭር ቪዲዮዎችን ነው ቲክቶክ ላይ ሲለቁ የነበረው። ትክክል ነው፣ ከባድ ነው። በተለይ በዚህ ሰዓት ላይ አረብ ሀገራት ሙቀት አለ። እውነት ለመናገር ዋናው እናንተ በሰላም ወደ ሀገራችሁ መግባታችሁ ነው ከልብ የምንመኘው። እንግዲህ ኢትዮጵያም ገብታችሁ ያው የራሳችሁ የሆነ ሰላም የተረጋጋ ህይወት ትመሩ ዘንድ እንመኝላችኋለን። አዲስ ሙሽሮች ስለሆናችሁ እና ቤተሰብ ጋ ያለው ሰርግ ደግሞ መቼ እንደሆነ ታሳውቁን እንፈልጋለን። ክረምት ገባባችሁ ባይዘው። ግንቦት ግንቦት ውስጥ ሰርግ ያደርጋሉ የሚለው ነገር አይዶነ፣ ቤተሰብ እንግዲህ ከእነሱ ብንሰማ ነው ይሻለው። ግን ሚያዝያ ውስጥ ቢሆን እንዴት ያምር ነበረ። ቤተሰብ ጋ ያለው ፕሮግራም ማለት ነው። ምናልባት ለሚሌላ ጊዜ ሊያስተላልፉ ይችላሉ። ምናልባት ግንቦት ውስጥ ሊደረግ ይችላል። አናውቅም፣ እንግዲህ እንጠብቅ። ለማንኛውም ግን አሳውቁን ብለናል ማለት ነው። በተረፈ ቤተሰብዬ፣ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ቸር ቆዩልኝ። ፍቅር ያሸንፋል። ሁሌም እንደምለው ወዳችኋለሁ። ባይ ባይ።